ሰላም ለእናንተ ይሁን፣ ውድ ቤተሰቦች እንደምን አላችሁም? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ረስቱና አስታውቃችሁም ዘንድሮ ኮሪደር ብለን አዲስ አንጀምርም የምንጀምሩ አይኖርም፣ ትልቁ ትኩረት የቤት ግንባታና የውሃ አቅርቦት ነው ሲሉ ከንቲባ አዳነች አበቤ ተናግረዋል። እውነት ይህ እየሆነ ነው ወይ የሚለውን ጉዳይ በዝርዝር እንመለከታለን። በሌላ በኩል ግብፅ የውሃ ደህንነት ለማስጠበቅ እርምጃዎችን እወስዳለሁ ማለቷን ኢትዮጵያ አጣጥላለችም። የውሃን ኤነርጂ ሚኒስቴር ትላንትና ጥቅምት 3 2018 ዓ ምት ባወጣው መግለጫም ግብፅ ከአባይ ወንዝና ከታላቁ ህዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ ከፈተችው ዘመቻ አጠናክራ ቀጥላለች ሲል ወንጅሏል። ትሰሙታላችሁም። በሌላ በኩል ፋኖ ሊመሰገን ይገባል ተባለም በጦርነቱ ወቅት የተማረከ ወታደርን ክብርና ሰብአዊነት መጠበቅ ትልቅ የሞራል ልልና ነው ፋኖ በሺ የሚቆጠሩ የማረካቸውን የብልጽግና ወታደሮች በጦር ምርኮኞች ወታደራዊ ዲስፕሊን በመታገዝ የብልጽግና መንግስት ሊቀበላቸው ዘንድ ጥሪ ቢያቀርብም ብልጽግና ምርኮኛ ወታደሮች ሊቀበል አልወደደም በዚህም አለም አቀፉ ቀይ መስቀል ፋኖ ያደረገውን ጥሪ ተቀብሎ የብልጽግና ምርኮኛ ወታደሮችን ከፋኖ እየተቀበለ ይገኛል ተብሏል ይህ እያነጋገረ ይገኛል ትሰሙታላችሁ በሌላ ሰበር መረጃ መቀሌ አሁን ከመቶ በላይ ታጣቂዎችና አመራሮች እንዲታሰሩ ትእዛዝ አስተላልፏል ተብሏልም። የህወሓት ከፍተኛ የፖለቲካና ወታደራዊ አመራሮች ሌሊቱን ባልታወቀ ግለሰብ ቤት፣ እንዲሁም የክልሉ የሰላም ነጸት ኃላፊ ፍስሐ በየነ ቤት እንደሚሆን ተገምቶ አስቸኳይ

ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም ወደ ቀዳሚ መረጃ ማለፍን ሰበር መረጃው እንዲህ ነው። መቀለ፣ አሁን ላይ ከመቶ በላይ ታጣቂዎችና አመራሮች እንዲታሰሩ ትዕዛዝ ተላልፏል። የህወሓት ከፍተኛ የፖለቲካና ወታደራዊ አመራሮች ሌሊቱን ባልታወቀ ግለሰብ ቤት ማለትም ፍስሐ በየነ ቤት እንደሚሆኑ ይገመታል ባደረጉት አስቸኳይ ስብሰባ በትናንቱ የመቀሌና በቀዳሚያው የዓዲ ጉደም ተቃውሞ ያስተባበሩ ያላቸውን ታጣቂ ቡድኖች አመራሮችና አባላት እንዲታሰሩ አስቸኳይ መመሪያ ማስተላለፋቸው ታውቋል። አመራሮቹ በተለይ በአርሜ 22 ና ከአርሜ 44 በድምሩ ከመቶ በላይ የሚሆኑ በጉዳዩ እጃቸው አለባቸው ያሏቸውን ታጣቂ አምራሮችና አባላትን በአስቸኳይ በቁጥጥር ስር እንዲውሉ ትዕዛዝ ያስተላለፉ ቢሆንም አፈጻጸሙን በተመለከተ ግን ተጨማሪ ተቃውሞ እንዳይፈጠር በሚል ከፍተኛ ስጋት እንዳደረባቸው ታውቋል። በቁጥጥር ስር እንዲውሉ ስም ዝርዝራቸው ከተያዙ አካላ መካከል በሁለቱ አርሚዎች ውስጥ ተቃውሞን አስነስቷል በሚል የተጠረጠሩ የኮሮና የክፍለ ጦር አምራሮች ጭምር እንደሚገኙበትም ከታማኝ ምንጮች ተረጋግጧል። ይህ በእንዲህ እንዳለ ነገሩ ወደ ለይለት ችግር እየገባ ይመስላል። በምርጫ ቦርድ ህጋዊነት የተሰረዘውና የህወሓትን በትጥቅ ትግል ለመጣል ጫካ የገባው የትግራይ ሰላም ሀይል ቲፒፍ በአንድ አካባቢ የሚገኝ ሀይልን አሰባስቦ በቪዲዮ አጋርቶ ተመልክቷል። ይህም እንጫረሳለን የሚል መልእክት አለው። ብዙዎችም በዚህ መልክ እየተረጎሙት ይገኛሉ። በሪያ መኮል ፋኖ ሊመሰገን ይገባል ሲሉ ብርጋዴድ ጅናል ተፈራማሞ ማሞትን በጦርነት ወቅት የተማረከ ወታደርን ክብርና ሰብዊን በመጠበቅ ትልቅ የሞራል ልልና ነው። ፋኖ በሺ የሚቆጠሩ የማረካቸውን የብልጽግና ወታደሮች በጡር መርኮኛ ወታደሮች ዲስፕሊን በመታገዝ ይህ ብልጽግና መንግስት ይቀበላቸው ዘንድ ጥሪ ቢያቀርብም ብልጽግና መርኮኛ ወታደሮች ሊቀበላሉ አልደደም። በዚህም ዓለም አቀፍ የቀ መስቀል ፋኖ ያደረገውን ጥሪ ተቀብለው የብልጽግና ምርኮኞ ወታደሮችን ከፋኖ የተቀበለ ይገኛል ተብሏል። እጅግ ያሳፍራል። የአንድ ሀገር ሰዎች በጥርጵያ ዙሪያ መወያየት አቅ ያጠፏቸው ባፈሙዝ ነፍጡ። እንዲህ የኢትዮጵያ አንገት የሚያስደፋ ክስተት ማየት ልብ ይሰብራልም። አሁን መዋሸት አይቻልም። ብልጽግና ከእንግዲህ መዋሸቱን ቶ ቢያንስ ወደ አዋጭ መንገድ ቢመጣ መቼ የሚሆን ሌሎች ቢያወሩት እና ቢያደርጉት ፕሮፓጋንዳ ነው ይባል ነበር። አለም አቀፍ የቀይ መስቀል በይፋን ያወጣው ብለዋልም። ይህን ያለው ደግሞ ፖለቲከኛው ልደቱ አያሌው ነው። እንግዲህ በዚህ ውጊያ ይላል ልደቱም፣ ከሁሉም ወገን የሞተው የቆሰለው ብናስብ እጅግ ልብ ይሰብራል። ብልጽግና ከፋኖ ጋር የሚያደርገውን ውጊያ ከቶም አያልቅም፣ ማብቂያ የማይኖረውም። ሶስት አመት እጅግ ብዙ ነው ለአንዲት ሀገር በጦርነት መቆም ብሏል። መከላከያ ሰራዊትም በዚህ ደረጃ በአለም ፊት ተዋርዶ ማየት ያሸማቅቃል። ገና ታዳጊ ወጣቶች በሺዎች የሚቆጠሩ ገና በዚህ እድሜያቸው ለመከላከያ ተሰለፉ ተብለው ከመገደል መኩሰል በላይ ተማርኮ ማየት ያሳዝናል። ፋኖ ለስድስተኛ ጊዜ ያደረገው እጅግ የሰለጠነ ወታደራዊ ጥበብ ማንም ሊያመሰግነው ይገባል። እስካሁንም የማረካቸውን የቆሰሉትን መከላከያ ወታደሮች ምርኮኛ ሲመልስ ተመልክተናል ብሏል። አንድ አገር በጦርነት የተማረኩ ወታደሮቿን የመንከባከብ ኃላፊነት አለባት። በዘግና ምርኮኛ ወታደሮችን አልቀበልም ማለት ምን ማለት ነው? የወታደሮችን ልቦና በጅጉ የጎዳ ተግባር ነው። ብልጽግና በራሱ ጦርነት የማገዳቸው ወታደሮቹ ሲማረኩ እንደ ስራ አቃማዊቱ ያሳዝናል ብለሃልም። ከዚህ ባለፈ ደግሞ የቆሰሉ ወታደሮችን የተማረኩ ወታደሮችን ፋኖ ውሰድ ብሎምቢ ማለቱ ከምርጅ ጌ ጸይፋል ቀይ መስቀል በዚህ አጋጣሚ ሊመሰገን ይገባል ያለው ልደቱ መንግስትም በጦርነት ወቅት የማረካቸውን ልክ እንደ ፋኖ በወታደራዊ ጋለም ንሳባዊነት ድርጊ ሊመልስ ይገባል ብሏል። ጦርነት በቃ ባካችሁ፣ መንግስት ፋኖ፣ ሸኔ፣ ህዋት ውስጥ በአንድ አገር እርስ በርስ ከራሱ ውጊያ ላይም ሆነ ለውጊያ ዝግጅት ላይ ያላችሁ አገር ወደ ቀልባችሁ ተመለሱ። ሰጥቶ መቀበል ፖለቲካን ተለማመዱ፣ የሚል መረጃም አጋርቶ ነበርም እስካሁን ግን ከሁለቱም ወገኖች የተባለ ነገር አንዳችም የለም። በሌላ መረጃ ከሀገራዊ ምክክሩና ከመጪው ምርጫ ጊዜ ጋር ተያይዘው ግብግብ ውስጥ የገቡ ጉዳዮች መወያ እንዲሆኑ ጥሪ ቀረበም ከሀገራዊ ምክክሩና ከመጪው ምርጫ ጋር ተያይዘው የጊዜ ግብግብ ውስጥ የገቡ ተመጋጋቢ ሀገራዊ ጉዳዮች በሁሉም የሚመለከተው ባለድርሻ አካላት ውይይት እንዲካሄድባቸው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ጥሪ አቀረበም ፓርቲው የሚጠበቀው የሀገራዊ ምክክር ኮሚሽን የስራ ውጤትና መጪው ምርጫ በሚል ባወጣው መግለጫ ዘውጋዊ የአድሎ ስርዓት ሰላምና መረጋጋት ማምጣት ባለመቻሉ ውስጥ ባሉ ኃይሎችና በህዝብ ያመጽ ለለውጥ የዘጋጀ የሚመስል መንግስትን ፈጥሮ ለሶስት ዓመታት በሽግግር መልክ ሀገሪቱን በአስተዳደሩ አሁን በስልጣን ላይ ባለው መንግስት በለውጡ መንግስት ተስፋ ሰጪ ምልክቶች መታየታቸውን አስተዋስለም። ይህ የተጀመረው ሀገራዊ ምክክር ከሞላ ጎደል ስምምነት ያለበት መሆኑን ያደነቁ ይዜማም ያም ሆነ ሆኖም በተያዘው ዓመት በመጭ ወራት በህገ መንግስታዊ ጊዜ ጠብቆ ከሚደረገው ሰባተኛው ሀገር አቀፍ ምርጫ ከምክክርነቱ ጋር ተደርቦ መምጣቱን ተከትሎም በርካታ ወሳኝና ተያያዥ ጥያቄዎችን ይዞ መምጣት ሆን አመላክቷለም። ሆኖም በሀገራዊ ምርጫ ለማሳካት ከሚፈለጉ ዓላማ አኳያ እነዚህ የጊዜ ግብግብ ውስጥ የገቡ ተመጋጋቢ ሀገራዊ ጉዳዮች ለውይይት ይቀርቡልን ሲልም አስታውቋል። በሌላ መረጃ ግብጽ የውሃ ደህንነት ለማስጠበቅ እርምጃዎችን ወስዳለሁ ማለቷን ኢትዮጵያ አጣጣለችም። ግብጽ የውሃ ደህንነት ለማስጠበቅ አስፈላጊ እርምጃዎችን ወስዳለሁ ስትል መናገሯን ተከትሎም ኢትዮጵያ አጣጥላለችም። የውሃና ኤነርጂ ሚኒስቴር ዛሬ ጥቅምት 4 2018 ዓ ምት ባወጣው መግለጫ ግብጽ ከአባይ ወንዝና ከታላቁ ህዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ የከፈተችው ዘመቻ አጠናክራ ቀጥላለች ሲሉ ወንጅሏል። ግብጽ ብሔራዊ ጥቅሟንና የውሃ ደህንነት ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደምትወስድ ፕሬዚዳንቱ አብዱልፈታ ቃል ሲሲ መናገራቸው ይታወሳለም። ኢትዮጵያ በሰጠችው ምላሽ ግብጽ ህገወጥነትና የበላይነት በተሞላበት መንገድ የአባይን ወንዝ ለመቆጣጠር መሞክሯንም ቀጥላለች ብላለች። አልሲሲ በካይሮ በተካሄደው ስምንተኛው የውሃ ሳምንት ላይ በቪዲዮ ባስተላለፉ መልእክትም ግብጽ በዲፕሎማሲና እንደ መንግስት ባሉ ዓለም አቀፍ ተቋማት ላይ መተማመኗ እንደ ድክመት መቁጠር የለበትም ብሏለም። ፕሬዚዳንቱ ኢትዮጵያ ታላቁ የሕዳሴ ግድብ በማስተዳደር ረገድ እየተከተለች ያለው ኃላፊነት የጎደለው አካሄደም አገራቸው እጇን አጣጥፋ አትቀመጥም ብለው ነበርም። የውሃን ኤነርጂ ሚኒስትር ባወጣው መግለጫ ኢትዮጵያ በአባይ የመጠቀም መብቷን አሳልፋ እንደማትሰጥ አረጋግጧል። ከኢትዮጵያ ጠላቶች በኩል በእጅ አዙር በጫና ቢበረታም የኢትዮጵያ እድገት አይቀለበስም ሲልም አክሏል። ከቀናት በፊት የህዳሴ ግድብ ሱዳን ጎርፍ አስከትሏል በሚል ግብጽ መክሰሷ ይታወሳል። የውሃና ኢነርጂ ሚኒስትር በሰጠው ምላሽም የግብጽ መግለጫ በሀሰት የተሞላና ተንኮላዘል በማለት ውድቅ አድርገውታል። የተባበረው መንግስታት ጠቅላላ ጉባኤ በተካሄደበት ወቅትም የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲም ኢትዮጵያን ወደ ዓለም አቀፍ የፍርድ ቤት እንደሚወስዱ መናገራቸው አይዘነጋም። በተባበሩ መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ ለግብጽ የውጭ ጉዳይ የሰጡ ምላሽም ግብጽ ስለ ታላቁ ዳሴ ግድብ ያደረገችው ንግግርም መሰረተ አልባና አሳሳች ሲሉም አጣጥለውታል። አልሲሲ በካይሮ በተካሄደው ስምንተኛው የውሃ ሳምንት ላይ ባደረጉት ንግግርም ድርቅና ውሃ መጥለቅለቅ በሚኖሩበት ወቅት የውሃ አለቃቀቅ መቆጣጠር የሚያስችልና ሁለቱን የታችኛውን ተፋሳ ሀገራት ያካተተ አሳሪ ስምምነት እንዲኖር ጠይቋል። የውሃና ኢነርጂ ሚኒስቴር ባወጣው መግለጫ ደግሞ ግብጽ በጎርፍ ከመጥለቅለቅ እስከ ረሃብ ድረስ ጽንፍ ጸንፍ ለጸንፍ ያሉ አስተኛ ክሶች ማቅረቧን በመጥቀስም ይህም በጋራ ፍላጎት ላይ የተመሰረተ መፍትሄ ለማበጀት ፍላጎት እንደሌላት ያሳያል ብሏል። ሱዳንም ወደዚህ አስተኛ ክስ ጎታ ተስገብታለች። ሆኖም ቅንም ኢትዮጵያና ሱዳን በህዳሴ ግደብ ላይ ለህዝባቸው እድገት በስኬታማ መንገድ ተባብረው እየሰሩ ነው ሲልም አክሏል። የግብፅ አመራሮች ከፀሐይ የሚመነጭ ኃይል በመጠቀም የከርሰ ምድር ውሃን በማቆር እንዲሁም የዝናብ ውሃ ለእርሻ በማረገድ በተለይም ደግሞ በአባይ ተፋሰስ ሀገራት ያሉ ወንድሞቻቸው እንደሚደግፉ ጠቆመም ነበርም። የውሃና ኢነርጂ ሚኒስቴር ንግግር በማጣቀስም የ ግብጽ የተንሸዋረ የአፍሪካ ትብብር ማሳያ ነው ሲሉም ተችተውታል። በሌላ መረጃ ዘንድሮ ኮሪደር ብለን እንደ አዲስ የምን ጀምሮ አይኖርም ተለቁ ትኩረት የቤት ግንባታና የውሃ አቅርቦት ነው ሲሉ ከንቲባ አዳነች አቤቤ ተናግረዋል። ቢሆንም ግን ያ ስታንዳርዳቸው መጠበቅ ያለባቸው የከተማ መንገዶች እንደሚሰሩ እንደሚታደሱ አመልክተዋል። እነዚህ መንገዶች የትራፊክ ፍሰቱን የሚያስከትሉ ቅድሚያ የሚሰጣቸው ሕዝብ የጠየቃቸው መንገዶች እንዲሁ ተናግረዋል። ይህ በእንዲ እንዳለ ግን ከአሁን በኋላ ኮሪደር የሚባል ነገር የለም ብለው አለመግባታቸው ተገልጿል። ሁሉንም በአንድ የመጀመሪያ አንችልም። አሁን ላይ አጥነትን ጨርስ ነው። ከኦራል ቦሬ ብራስ ቪአይፒ የሚያገናኘው ነው፣ እሱ እየተሰራ ነው። በፍጥነት ካልሰራ ነው ቢዝነሱ ላይ ተጽዕኖ ያሳድራል ያሉ ሲሆንም፣ አሁን ግን ሁሉም ጨርሰን ኮሪደርም ትተን ወደ ቤት ግንባታ እንዞራለን ሲሉም ተናግረዋል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ